በፋኖዎች ጠንካራ የማጥቃት ብትር ክፉኛ የተበሳጨው ጄኔራሉ ኮማ ውስጥ እንደገባ መረጃዎች ተሰምተዋል። አረንዘው ዳሞት ብርጌድ ከማንኩሳ አቅጣጫዎች ትግትልትሎ የመጣውን የጥላት ጦር ድባቅ እንደመታው መረጃዎችም ደርሰውኛል። የአማራ ፋኖ ብሔራዊ ኃይል በሸዋ ቅጥና ከሰባት ለሰባ ክፍለ ጦርና አጼኩን አምላክ ክፍለ ጦርም በመጣመር ልዩ ት መፈጸማቸውም የደረሱ መረጃዎችን ማመላክተዋል። ልዩ ኦፕሬሽን መፈጸሙ ጭምር መረጃዎችም ተሰምተዋል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን ማስደምጣቸዋለሁ። የጊዮን ብርጌድ ሰከላ አካባቢ ሲያደርግ የነበረውን አውደ ውጊያም ሙሉ መረጃ በእጃችን ገብቷል። አጀብ ያስባሉ። በርካታ ምርኮም ገቢ አድርጓለም። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በዕለተ ማክሰኞ ቀን ሰኔ 10 2017 ዓመተ ምህረት በመረጃ ሰዓት እነዚህንና ሌሎች ምስል አሁናዊ ሰበር ወቅታዊ መረጃዎችን አስደመጣችኋለሁ። አብራችሁ ቆየም

ሰራዊታችን ሊቋቋመው አልቻለም በሚልም ጀኔራሎቹ ኮማ ውስጥ እንደሚገኙ ጭምር መረጃዎችም ተሰምተዋልም። አረንዘው ዳሞት ብርጊድ ድልን አስመዘገበም። በትላንትና ዕለት ከማንኩሳ ከተማ በተለያዩ አቅጣጫዎችም ባዶ ጎማ በማንና በዞም ቀጠናዎችም ለዘረፋና በተክላ ለነበረው ውጊያ ይል ለመቀነስ ቢገባም የምድር ድሮና የቤተው ሻለቃ ተሰብስቦ ለማጥቃት የመጣውን ይህንን አይል ዶግ አመድ አድርገዋለችም። በተለይም ደግሞ በማና ቀጠና የገባ ዝራፊ ጨፍጫፊ የጁላ ስራዎች በውጊያ ሲያት የተመቱ አባላቱን በመናድ በአካባቢው ማህበረሰብ ላይ ሲዘርፍ ፈጽሟል። በዚህም በአካባቢው ካለው ቤት ለቤት በመግባትም ለምግብና ብለው ያስቀመጡትንም በርካታ እህል ጭኖ እንደወሰደ መረጃዎች ተሰምተዋል፣ እንደ መረጃ ምንጮቻችን ገለጻ ማለት ነው። በተያያዘ መረጃ የአሸባሪው ኃይል ሰክላ ወርዳ ወደ ጎደራ ቀጠና ጎለም ቀብሌ በትላንትናው ዕለት ለግዳጅ የሄደችውን የጊዮን ብርጌድን የመብረቅ ሻለቃ አካል የሆነችውን አንዲት ጋንታ ይልና የብርጌድ አመራሮችን በሌሊት ለማፈን ሞከር ያደረገው ሲሆን አናብስቶቹ መብረቁ ሻለቃ አራት ያገዘዘናል ግንባራቸውን በማለትም ከበባውንም ሰብረው ወጥተዋል። ጠላትን ለመክበብ ያደርገው ሙከራ የሰሙት የጆኑ ብርጌድ የምድር ድሮኖችም ናዶ ሻለቃና መብረቅ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎልም ቤት ለቤት እየዞረ ቤት ቃሲ ሰብር የነበረውን ጠላት አይቀጡ ቅጣትም ቀጥተውታልም። በዚህም አውደ ውጊያ ከጠዋቱ አንድ ሰዓት እስከ ቀኑ 6 ሰዓት እልህ አስጨራሽ ውጊያም ተደርጎም ውሏል። 23 የጥላት ለም የተደመሰሰ ሲሆን በርካታ የጥላት ለም የቁም ቁስለኛ ሆኗል። 570 የክላሽ ተተኳሽ፣ 342 የብረን ተተኳሽ፣ 25 የክላሽ ካዝና፣ 46 የዝናብ ልብስም ተማርኳል። አና በስቶቹ የአማራ ፋኖ ነው ብሄራዊ የጎጃም ቅጥና ጊዮን ብርግድ መብረቅ ሻለቃና ነዶ ሻለቃ ከጥላት ማርከዋል። በዚህም ሰከላ ጊሻ አባይ ከተማ ሰንገባ ቀለ መሽጉ የነበረውን የጥላት ዕልም አድማ ሰለቃ ጥቃት የሰነዘረችበት ሲሆን የአናብስቶችን መት መቋቋሚ ያቀተው የጥላት ኃይልም በቤተክርስቲያን ውስጥ በመግባትም ተጠልሎ ለጊዜው ህይወቱን አትርፏል። ከጎጃም መረጃዎቻችን ሳነጻ ልዩ ኦፕሬሽን ስለመፈጸሙ ተነገረ። ይህ ኮርኔል ታደሰ ሞለ ብሪጌድ በትላንት ለሁለት ዳጊ ካምፕ ላይ ተወርብረው በመግባት ንስሮቹ ጊዮን ሻለቃ ጥላትን የአርሶ አደር መሰረን አሶርት ያለ በማለት በገጠር የተንቀሳቀሰ ሲሆን ንስሮቹ በተደራጀ መረጃ ተከታትለው በትጥና መንገድ ለብዙ ወራት ይዘውት የቆዩትን ምሽግ ሰብረው በመግባት በርካታ የሆነ የዝናብ ልብሶችን መማረክ የተቻለ ሲሆን ለረጅም ወራት ካምፕ አድርገው ቆዩ ቆይተውበት የነበረውን ቦታ በማውደም ቁሳዊ ጉዳት በማድረስ ጠላትን ቀደም በማክሸፍ ውጤታማ በሆነ መንገድ ግዳቻቸውን ፈጽመው እየተገማሸሩ ወጥተዋል። መረጃ ሸዋ ቀጠናም

ይህ የህልውና ትግል ጥሪ ይቀርብላችሁ። ወዲ አማራ ወታደራዊ ሳይንስ እውቀት ያላችሁ መሉ አገዛዙ በአራቱም ግዛት የአማራ ፋኖ በርቱ ክንድን መቋቋም ሲያቅተው በርካታ ጥፋቶችን እያጠፋ ቢገኝም፣ ነገር ግን ነበልባሎቹ እየመከቱት ይገኛሉ። አንድ ዕለት ደግሞ ሀይል በመሆኑ በአገዛዙ ስር ያላቸው የአገዛዙ ሰራዊቶች ወደ ፋኖ እንድትቀላቀሉ ጥሪ ይቀርባል። የማራፋኖ ብሔራዊ ሸዋ ሸዋቅትና የሰባት ለሰባ ክፍል ጦርና የአጼ ኩኖ አምላክ ክፍል ጦር በተቆጣጠራቸው አካባቢዎች በመገኘት ይህን ጸረ አማራ አገዛዝ ለአንዴና ለመጨረሻ ጊዜ በተባበረ ክንድ እስከ መጨረሻው እንድናስወግደውም ጥሪ እናቀርባለን ብሏል። ውድነ የተከበራችው የፋሲል ችዲ የዩትብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባቸው ብያስብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ረፋ ድለውላችሁ ተመኘሁም።